ጃዋር ስራጅ መሐመድ 39 ዓመቱ። የዛሬ 39 ዓመት የምዕራብ ሀራርጌ ዞንና የአርሲ ዞን የምታገናኘው ትንሿ የንግድ ከተማ ጥሙጋ ተወለደ። አንድ በአሜሪካ ሀገር በኮሎምቢያ ዩኒቨርሲቲ በ22 እንዲሁም በስታንፎርድ ዩኒቨርሲቲ በ2009 እንደ አውሮፓውያኑ በፖለቲካል ሳይንስ እስከ ማስተር ዲግሪ አገኘ። በትምህርት የዳበረ እውቀቱን በማሰባሰብ ትልቁን ዘመቻ በቀድሞ መንግስት ላይ በማድረግ ለውጥ እንዲመጡ ካስቻሉት ሰዎች ተርታ ውስጥ ገባ። አንዳንድ ሰዎች ደግሞ ይህ ሰው በእውቀቱ ሀገር እንዴት እንደምትሆን እንደ ነቢይ ይተነብያሉታል። በዚህም ማሳያ በኢትዮጵያ መንግስትና በትግራይ ክልል ጦርነት እንደሚካሄድና ጦርነቱን እንዴት ማስቀረት እንደሚቻል ትንተና ይሰጥም ነበር። ነገር ግን ማንም ጆሮ ያልሰጠው ይህ የፖለቲካ ተንታኝ የአሁኑ መንግስት አንድ ዓመት ሙሉ አስሮ ፈታ። የቅርቡ ሰዎች ደግሞ ኢትዮጵያ የምወድ ነው ይሉታል። እንዲሁም በጣም ቀልደኛ ነው፣ ሰውን ተናግሮ የማሳመን ትልቅ ችሎታም አለው ይሉታል። መረጃዎች እንደሚያሳዩት በኢትዮጵያ ብዙ ሚሊዮን ሰዎች እንደምወዱትና በእሱ እምነት እንዳላቸውም ነው ይህ የፖለቲካ ሳይንስ ዛሬ 39 ዓመት ልደቱን ይዟል በማለት ጃዋርን የሚደግፉትና የሚወዱ ተከታዮቹ መልካም ኞታቸውን እየገለጹለት እንደሚገኙ ጭምርም የወጡት መረጃዎችን ልንመለከት ችለናል። ሚኪንኝ ከሚኪታ ብርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።